በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ቤተ ክርስቲያናችን መስከረም ሃያ አንድን ብዙሐን ማርያም ብላ ታከብራለች። መስከረም ሃያ አንድ ስለ ሁለት ነገር ይከበራል። መከበሩ ስለ ሁለት ነገር ነው ሲባል አንዱ ጉባኤ ኒቅያን ይመለከታል ከተፍጻሜተ ሰማዕት ቅዱስ ጴጥሮስ ተማሪዎች አንዱ አርዮስ ትቤ ጥበብ ፈጠረኒ አብ ከመእኩን መቅድመኩሉ ተግባሩ ያለውን ንባብ ይዞ ወልድ ፍጡር ብሎ ተነስቶ የእስክንድርያው ሊቀ ጳጳስ ለእስክንድሮስ አውግዞት። በዚህ ምክንያት በጉባኤ እንዲነጋገሩ የሮሙ ንጉሥ ደጉ ቆስጠንጢኖስ በኒቅያ ጉባኤ ይሁን ብሎ አዋጅ አስነግሮ በዚህ ዕለት ሊቃውንት በኒቅያ ተሰብስበዋል። ተሰብስበውም ሚያርዮስን ጠይቀው የማይመለስ ቢሆን አውግዘው ለይተውታል። በሌላ በኩል ቤተክርስቲያናችን መስከረም ሃያ አንድ የምታከብረው የመስቀሉን ነገር ነው። ይህም እንደምናው የግብጽ ተንባላት ባላት በሰለጠኑበት ወራት ምዕመናን መከራ ጸናባቸው። የአፈር ንጅ ምዕመናን ለሀገራችን ንጉስ ለዳግማዊ አጼ ዳዊት ርዳን ብለው ላኩባቸው። አጼ ዳዊትም ስናር ደርሰው ወርደው የጊዮንን ውሃ ገድቡት ብለው ትእዛዝ ሰጥ በዚህ ሰዓት የግብፃውያን ኑሮ በግዮን ውሃ የተመሰረተ ነውና፣ ግብፃውያንም እኛማ ከኢትዮጵያ ንጉስ ከፍቅር በቀር ምን ጸብ አለን? ከእንግዲህ አንደርስባችሁም፣ ውሃውን አስመልሱልን አሏቸው። ምዕመናንም አንደርስባችሁም ብለዋልና ተመለስላቸው፣ በግዮን ውሃ መቅረትም የሚጎዱት ምዕመናንም ጭምር ናቸውና ልቀቅላቸው ብለው እጅ መንሻ ላኩላቸው። ንጉሱ አጼ ዳዊትም ተመለስ ካላችሁኝማ አይሆንም እላለሁን። እናንተም ያደረግኩላችሁን ታውቃላችሁ። ከእጅ መንሻችሁም አንዳችም አላስቀረሁም፣ መልሼ ልኬላችኋለሁ። ነገር ግን በሀገሬ ሰማይ ዝናም ለዘር ጠል ለመከር ከመስጠት ተከልክሎ ምድርም የዘሩባትን ከማብቀል የተከሉባትን ከማጥረቅ ተከልክላ ረሃብ ሆኗልና ምናልባት ጌታ ቢታረቀን ከመስቀሉ አንዱን ወገን ላኩልኝ ብለው ጽፈው እጅ መንሻ ጨምረው ላኩ። በዚህ ሰዓት የግብፃውያን ምዕመናንም ይገባዋል ብለው መክረው የቀኝ ክንዱ ያረፈበትን እና ስዕለ ተኮርናውንና ሉቃስ የሳላትን ስዕለ ማርያምን ላኩላቸው። በዚህ ሰዓት መምጣቱን ሲያውቁ አጼ ዳዊት ሊቀበሉ ስናር ድረስ ወርደው በሌልታ በሆታ ተቀብለው ሲመለሱ የተቀመጡበት ባዝራ ጥላቸው ከመንገድ አርፈዋል። ከእርሳቸው በኋላ ንጉሥ ዘርዓ ያዕቆብ ወዴት ባኖረው ይሻላል እያሉ ይህን ሲያወጡ ሲያወርዱ ጌታ አንብር መስቀሌ በዲበ መስቀል ብሏቸው አርያ መስቀል ናትና አዋጅ ነግረው በዓል አድርገው በዚህ ላይ በግሸን ማርያም አኖረውታል። ብዙሐን ማርያም መባሉ ቅሉ እንዲህ ብዙሐን ወይም ብዙ ሰዎች የተገኙበት ስለሆነ ብዙሐን ማርያም ተብሏል። በየዓመቱም በደማቅ በግሸን ማርያም ይከበራል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለመቤታችን ለንጽይታ ንጹዋል ለቅድስተ ቅዱሳን ወላዲተ አምላክ ምክንያተ ድኅነት ቤዛ ቤተ ኵሉ ዓለም ሰአሊተ ምሕረት ክብር ምስጋና ይግባት። የመስቀሉ በረከት ረድኤት አይለየን። አሜን።